ለዚህ ምክር ቤትም ክብር ሲባል አንዳንዶቹን ነገሮች በግርድ ፏንስ ይቻልፋል። አንደኛ ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ያደርጉት ህዝብ እንዳይወጣ እንዳይገባ፣ እንዳይማር፣ እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም፣ አልሰማውም አሉት።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 ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው? የትግራይ ውጊያ ያሉት አዝማች አልነበሩ? እንዲ እነዚህ ሕሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል ይሄ።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 ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም። ቄስ ሞገሴዎች ምን ያደርጋሉ ነው? ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ሕልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ በየት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት? ምክንያቱም እኛ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 በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቱብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታስሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ከፓርላማም ውጭ ሰው እንዳሻው እንዳሻው የሚናገርበት ዘመን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 ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በሰባት አመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት ሰባት አመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን፣ ግጭት ጉዳት አምጪ እንደሆነ ስለምናውቅ ነው። ስላደግንበት ስለምናውቀው ነው። በሀገር ውስጥ ቤኒሻንጉል ጋ ያሉ ታጣቂዎች በሰላም ተደራድረን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 ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። ሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን። ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛውም መመዘኛ ከኢህአደግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማርዳት ያህል ስለሆነ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 ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው። መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። ከዚያ በኋላ ነው የኦነግ አንድ ሴክት በሺ የሚቆጠር ሰው ይዘው የገቡት የአጥሩ ጅማሮ ነው። ለተቀሩትን መልእክታችን በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልላትም እንደዚሁ በሰላም ግቡ። መንግሥት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም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 ሚዛናዊነት ግን ከእርሶ እና ከመሰሎቹ እንጠብቃለን ለማለት ነው።